እናንተ የደመቁ አህዮች ማለት ነው። የማዳም በጎች ብትሆኑ በምን እድላችሁ! የሴትየዋ በግ ብትሆኑ በጣም እድለኞች ነበራችሁ። አይገርማችሁም? ለምን ቤት አሰርታ ምግብ ቤት ድረስ አምጥታ ንጹህ ውሃ ጠጥታ ተንከባክባ ነው በጎቿን የምታሳድረው፣ ማለት ነው ለገቢ ምንጭ ስትል። እናንተ ግን የበጎቹን የነማዳምን በጎች ሩቧን እንኳን አትሆኑ። እናንተ የደመቁ አህያ ነው ስማችሁ፣ ሽል ይሄን የሚገባችሁ ለእናንተ ማለት ነው። ከምን ተነስተሽ እንዲህ አልሽ ልትሉ ትችላላችሁ። ከተግባራችሁ ከምትሰሩት ስራ ተነስቼ ነው። ሰው እንዴት ሽንት ቤት አጥቦ ወጥ አማስሎ እቃ አጥቦ ልብስ ተኩሶ ዳይፐር ቀይሮ እንዴት ነው እንዴት ነው ለአንድ ከእናንተ በላይ ደሞዝ ለምታገኝ በውሸት የሚሆን በማስታወቂያ የሚሆን በምንም የሚሆን ሰርተዋል፣ አግኝተዋል። በቃ ከእናንተ እጥፍ እጥፍ ነው የሚሰሩት የሚጠቀሙት እነሱ የአፓርታማ ባለቤቶች ናቸው። ጎበዞች ናቸው። እናንተ ምን ይሏችኋል? አጭብጫቢ ሁሉ ማለት ነው። ለመጣው የምታጨበጭቡ በቃ ያገኛችሁትን እንደ አህያ የምትሸከሙት ለምንድን ነው እንዴ? ቆይ እናንተ ሁለት እግር ያለው አራት እግር ቢኖራችሁ አራት እግር ያለው እንስሳ ነው እንስሳ እንላችሁ ነበር፣ ግን ሁለት እግር ያለው ናችሁ እናንተ ሁለት እግር ያለው አህያ ማለት ነው። በቃ ያገኛችሁትን የምትሸከሙ ለምን አላቅላችሁም? ቆይ በምንኛ ቋንቋ እናውራችሁ? ምንኛ ቋንቋ ነው የሚገባችሁ? አማርኛ ጠፋባችሁ ማለት ነው። ምክንያቱም በአማርኛ ስትነገሩ አልሰማ ብላችኋል። ስትሰደቡ ምንም አይመስላችሁም። እኔ እናንተም ቢሆን ከሚዲያ ራሱ እጠፋለሁ እንድተሰድቤ ማለት ነው። ምክንያቱም ጥፋቴ ስለሆነ የተሰደባችሁት ደግሞ በጥፋታችሁ ነው። እሱም ይገባችኋል። ከዚህ በላይም ብትሰደቡ ግን። ይህንን ስል ሁሉንም ማለት አይደለም፣ ልብ በሉልኝ። እነዚህን የዛ የማነች አዛለች፣ የደመቁ አህዮች በቃ እንደፈለገች ትጋልባችሁ፣ እናንተ ልብ ከሌላችሁ ይብሏችሁ ማን ነው ይሄ አዛለች ጋ ያለው ልጅ ደመቀች ጋ ያለው ልጅ ስሙን አንጡልኝ እሱም ሁለቱም እንደፈለጉ ይጋልቧችሁ ለምን ይገባችኋል እናንተ ደንዝዛችኋል ቀንና ለሊቱ ታደባልቆባችኋል አማርኛ ጠፍቶባችኋል እናታችሁን እረስታችኋታል አባታችሁን እረስታችኋል በቃ ዝም ብላችሁ እንደ አህያ ነው የምትኖሩት ለዛ ነው የለፋችሁበትን አውጥታችሁ ላከሌ ላከሌ ላከሌ ስትሉ ምንም አይመስላችሁም። እኔ አንድ እውነት ልንገራችሁ፣ እናንተ ንቁዎች ጀግናዎች ብትሆኑ መለወጥ ብትፈልጉ አገር ቤት ያሉ ወጣቶች ሳይሆኑ ጎልድን አፖርቹኒቲ የተባለውን እናንተ ነበራችሁ መጠቀም ያለባችሁ በመጀመሪያ ተጠቅማችሁ ተለውጣችሁ ሀገር ቤት ያሉት ማስተማር የነበረባችሁ እናንተ ነበራችሁ። ዱባይ ላይ ለዛውም ዱባይ የምትባል ሀገር ተቀምጣችሁ ማለት ነው። በዚህ ልክ አህያ ስትሆኑ ያሳፍራል። ስልጣኔ በቀላሉ ማየት ትችላላችሁ፣ በቀላሉ ኢንተርኔት በቀላሉ ማግኘት ትችላላችሁ። ከዛም አልፎ ደግሞ የአደጋገር ላይ ስለሆነ ያላችሁት በዙሪያችሁ የምታዩት ነገር ሁሉ ያጓጓል፣ እኔ ቢኖረኝ ያስብላል። እናንተ ግን ፎቁን፣ አስፋልቱን፣ መኪናውን እንዲሁም ደግሞ የተለያዩ ማሽነሪዎችን ስትመለከቱ የእናንተ መስሏችኋል። በቃ እኔ እንዲዛ ነው የተረድኋችሁ እንጂ አንቺ መኪና የለሽም። እንደዚህ የሚያምር ቪው በአካባቢሽ አታይም አገር ቤት በነበርሽበት ጊዜ ወይም ደግሞ በቤታችሁ ውስጥ አውቶማቲክ ዋሽንግ ማሽን ያለም የሽንኩርት መፍጫ የለም ዘመናዊ ቶይለት የለም እነዚህ እነዚህን ስታይ ልትጓጊ እኔ ነገ ሊኖረኝ ብለሽ ነበር መመኘት የነበረብሽ ኦኬ ዛሬ ሰርተሽ ጥረሽ ግረሽ እነዛን ነገሮች አንቺም ተጠቃሚ ለመሆን ማሰብ መመኘት ነበረብሽ ሰው የተመኘውን ያገኛል እናንተ የምትመኙት ለደመቀች ወርቅ መግዛት ነው የደመቀች አህያ መሆን ነው ሆናችሁ ልክ የተመኛችሁትን አገኛችሁ። በቃ ለእሷ ወርቅ መግዛት ነበር አላማችሁ፣ ገዛችሁ። አየሽ? ግን ግንሳ ለቤትሽ ነገ ወደ ሀገርሽ ተመልሰሽ የራስሽ ዋሽንግ ማሽን አውቶማቲክ፣ ለዛውም ጽድት ያለ እንድኖርሽ ብትመኝ ይኖርሽ ነበር። ኦኬ ዘመናዊ ቶይለት እንድኖርሽ ብትመኝ ይኖርሽ ነበር። እያንዳንድሽ ማለት ነው የደመቁ አህያ ለደመቁ አህዮች አድርሱልኝ ካለ በለዚያ፣ ደግሞ ያንን ለደመቆ የተመኘሽውን ወርቅ ኦኬ ለራስሽ ብትመኘው እንደው ከሶስት ወር ከአራት ወር በኋላ እንኳን አንገትሽ ላይ ዱቅ ታረየው ነበር። ደደብ ስለሆናችሁ ግን የምትመኙት ለአከሌ ለአከሌ ለአከሌ ነው። ለራሳችሁ በቃ የነማዳን ቤት የራሳችሁ ቤት መስሏችኋል። ነገ ስትወረውርሽ ነው የሚገባሽ። ነገ ስትወድቁም መነጸሩን ዱቅ አድርጎ ነው ባላይ የሚያልፍሽ ሁሉ። ለምናችሁ እንኳን አታገኙም እናንተ ማለት ነው። ለምናችሁ እራሱ እርዳታ አታገኙም። ለምን ስራችሁን የሚያስከለክላችሁ? ዛሬ እሰለጠና አገር ላይ ተቀምጠሽ ኢንተርኔት ተንተርሰሽ እያደርሽ ኦኬ ዩቱብ አሁን ላይኮ መዝናኛ ወይም መጫወቻ መቀለጃ አይደለም። ለገባቸው ለነቁት የገቢ ምንጭ ነው የስራ ቦታ ነው። መርካቶ ነው። ኦኬ ዩቱብ መርካቶ ነው። ለኢትዮጵያውያኖች ለሌላው ሀገር አላውቅላችሁም፣ ለእኛ ግን መርካቶ ነው። መርካቶ ሄዶ ስራ የሚሰራ ሰው አነሰም በዛም ገንዘብ ይዞ ነው የሚመለሰው። ዩቱብ ላይ ምንም አይነት አይዲያ ይሁን ይዞ የመጣ ሰው ስራ ሰርቶ ገንዘብ አግኝቶ ነው የሚመለሰው። እናንተ ደግሞ ስታጨበጭቡ ውላችሁ፣ ስትሰደቡ ውላችሁ። በቃ ስንቱ ስንቱ ነው የሚሰድባችሁ ምንም አይመስላችሁም? ደማችሁ በቃ ረግቶ የሆነ ሽታ ሁሉ አምጥቷል። በቃ ከራሳችሁ ከማንነታችሁ ወጥታችኋል። በምንኛ ቋንቋ እናስረዳችሁ? ዋይ What happened to you? What is your problem? Tell me. Just tell me. እስኪ ምናችሁን የሚያማችሁ ቆይ። በምንኛ ቋንቋ እንጠይቃችሁ፣ እንደ ሕዝብ ማለት ነው እንደ ሀገራችን ሕዝብ፣ እስኪ እንረዳችሁ። ተናገሩ የሚያማችሁን ማለት ነው። ምንድን ነው በረኪና ጠጥታችሁ ነው ወይስ የሆነ የጽዳት ማቴሪያል ድንገት አሲር መስሏችሁ ጠጥታችሁት ነው? ምንድን ነው እንደዚህ ድብልቅልቅ ያለባችሁ? ከሰውነት ወደ እንስሳትነት የተቀየራችሁበት ምክንያቱ ምንድን ነው? እስኪ ነገሩን እንረዳችሁ። እንዴ እናንተ ዛሬ ማለት ነው፣ ዛሬ ደሞ ስላገኘች ደሞ ማለት ነው። ትልቅ አሳፋሪ በጣም የምታሳፍሩት ማለት ነው። ሙስሊሞች ለዝሙት እንዴት ማሻአላህ ይባላል? እናንተ አታፍሩም ወይ? የእናንተስ ከፋ። እድሜያችሁ እድሜያችሁን አይታችሁታል። እናንተ ከነ ደመቁ ጋር ፎቶ የተነሳችሁት እማማ ሁሉ ማለት ነው። እድሜ ጸጋ ነው፣ ግን ለእናንተ ደግሞ ሲሆን ስድብ ነው። ምክንያቱም የምትሰሩት ስራ እና አስተሳሰባችሁና እድሜያችሁ አይገናኝም። ህፃናቶች እንኳን ዛሬ ንቁ ናቸው፣ ንቁ እናንተ ደግሞ ገና ገና የስንተኛው ክፍለ ዘመን እንደሆናችሁ አላቅላችሁም። በዚህ ልክ ወርዳችሁ ማለት ነው። እንዴት ሰው ሰርቶ ራሱን ይለውጣል እንጂ እየሰራ ያለን ሰው እኔ አልፍልኝም!